ፍቅርን እንግዲህ ዛሬ ሰርፕራይዝ ለማድረግ ሞክራለኝ በቻልኩት መጠን። ገዳይ ገዳይ ገዳይ በመውደድ በመውደድ ገዳይ ገዳይ ገዳይ ገዳይ በፍቅርህ ገዳይ ከተሰናዳል ልብም እንደ ቤቲ አደራና ስልህ ጎራበል በሞቴ። ሰላም ሰላም፣ እንዴት ናችሁ? የእኛ ፋሚሊዎች? እኛ በጣም ደህና ነን፣ አለን ሰላም ነን። ሰላም ነው። እንዴት ናችሁ? ሁላችሁንም በእያላችሁ በሰላማችሁ ይብዛልን እንላለን። እንግዲህ ዛሬ ብለየት ባለ ነገር ነው የመጣነው። እንደምታዩት እንግዲህ ማሳ ነው እዚህ ጋር፣ የሙዝ ማሳ፣ የአፕል ማሳ፣ የብርቱካን ማሳ፣ የወይን ከዛ ደግሞ እዚህ ጋር ኬክ አለ እና ግራ እንዳትጋቡ። ምናምን የተወሰነ ነገር ነግራችኋለሁ ስላለው ነገር ምናምንና የማን ነው ልደት ምናምን ብላችሁ ሊሆን ይችላል። ሂደት አይደለም። እዚህ ጋ ስልሳ ኬ ይላል። ያ ማለት ምንድነው ፍቅርን እንግዲህ ዛሬ ሰርፕራይዝ ለማድረግ እሞክራለሁ። ይበቻልኩት መጠን አልተመቼም፣ ይሁን አለመመቻቸት ምናምን ስለነበር ነው እንግዲህ ስልሳ ሺ እንደገባች ማክበር ነበረብኝ አውቃለሁኝ፣ ግን ያው አንዳንድ ሁኔታዎች ምናምን ያን ነገር ትንሽ እንዳናከብር አደረገም ማለት ለዛ ነውና እንግዲህ ዛሬ ያው ከስልሳ ሺህ ማልፋለች ፣ ወደፊትም ከስልሳ ማልፋ አልፋ አልፋ መቶ ሺህ ትገባለች፣ እናውቃለን። እናንተም ፎሎ ማድረግ አትርሱ፣ ፎሎ አርጉ፣ የእኔን ፎሎ አርጉ፣ ይህቷን ፎሎ አርጉ። ስልሳ ሺህ አይደለም ነገ፣ መቶ ሺህ ትገባለች ማለት ነው እና ምንድነው እንግዲህ ዛሬ ሰርፕራይዝ አደርጋታለሁ። አታውቅም፣ ምንም ነገር የምታውቀው ነገር የላትም። ነጭ ልብስ ለብሰሽ ነኝ ምናምን ብያታለሁኝ። እንግዲህ ምክንያቱም እንደዚህ ግሪን የሆነ ቦታ ላይ ነጭ ልብስ ተለብሶ ምናምን ሲሆን በጣም ደስ ይላል። ምክንያቱም ግሪን ነገር ላይ ትንሽ ነጭ ልብስ ማለት ይፈልጋልና ኖራ አትራክቲቭ እንደሚሆን እንደምዲሆን ማለት ነው። እና ብያታለን እንግዲህ ለብሳ እንደምትመጣ ተስፋ አረጋለሁ። እንደማታሳፍረኝ ተስፋ አረጋለሁ። እንግዲህ ታኮራኛለች ብዬ አስባለሁ። እንግዲህ ነጩ ልብስ ለብሳ ትመጣለች ብዬ አስባለሁ። አሪፍ ጊዜ እናሳልፋለን ብዬ አስባለሁ። እንግዲህ እንደምታዩት ነው። ካሜራማን ግን መተብ ታሳያቸው ደስ ይለኛል ያለውን ነገር እዚህ ያለውን ነገር ሜቢ ከራቀ ጠጋ ብለ ብታሳያቸው ልታሳያቸው እናሳያቸው እስኪ እዚህ ጋር ስልሳ ሺ ይላል። ስልሳ ሺ ያ ናይስ፣ ናይስ እንዳያችሁት ነው እንግዲህ እና ደግሞ ቪዲዮውን አይታችሁት ነበረ ጥያቄውም ምናምን አንዳንድ ነገሮች አይተን ነበረ። እንግዲህ በጥያቄያችን መሰረት ወደፊት እንሰራለን፣ ሌሎችም ነገሮች እንሰራለን። ድራማቲክ ነገሩ ያ እየተጠያየቅን የነበረው ላይ ቪዲዮ ላይ ማለት ነው እሱ ያለቀቀችው ላይ እና እንግዲህ ወደፊትም አሪፍ አሪፍ ነገሮች እንሰራለን። የተወነናቸውን ትወናውን በደምብ በደምብ በተሳካ መልኩ ተውነን እናሳያችኋለን ማለት ነው። እና እንግዲህ እንደምታዩት ነው፣ ፍቅር ትደነግጣለች ብዬ አስባለሁ። ምክንያቱም ያው ሰርፕራይዝ ከዚህ ተደርጋ ታውቃለች አታቅም? የሚለውን ነገር አላውቅም። ግን ዛሬ ያው በእኔ ለመጀመሪያ ጊዜ የሚመስል ሰርፕራይዝ የተደረገች። ሁሌ ፕራንክ ነው እንደደረገው ፕራንክ ነው ማደርጋት። ዛሬ ግን ያው ደስተዋ ደስተኛ ነውና እሷን ለማስደሰት ቢያንስ ትንሽም ቢሆን ልሞክር ብዬ እንደዚህ እንደዚህ አይነት ነገር አድርጌያለሁ ማለት ነው። ከዚህ በኋላም ሌላ ሌላ ጊዜ ደግሞ በግም ታርዶ ይሆናል የሆነ ነገር እየተደረገ አሪፍ ነገሮች እናዘጋጃለን ማለት ነው። እና እንግዲህ እሷን እንጠብቃታለን። ያ የእሷ ባህሪ ታውቁታላችሁ። ትንሽ ታረፍዳለች ዳለች እንደኔ ባይሆንም፣ እሷ ግን ሞር በጣም ታረፍዳለች ዳለች በጣም ብዙ ጊዜ አይቻታለሁኝ እና ዛሬም አርፍዳለች ትንሽ። ስንት ሰዓት መሰላችኋ? ሁን ኦልሞስት ወደ ሀያ ደቂቃ ምናምን አርፍዳለች በጣም የሚያናድድ እና ስ እንግዲህ ትመጣለች ብዬ አስባለሁ። እያየኋት ነው በርቀትም እያየኋት ነው እስካሁን አልመጣችም። እና እስኪ እንጠብቃት ና የምትለውን ሪያክሽኑ ምናምን እናያታለን። ካሜራማ ስመጣ እሷ ትይዝልኛለች ከርቀት እስካሁን አላየኋትም። ጥቁር ልብስ ለብሳት ልትመጣ ትችላለች። በይዘ እሷ እኔ ያልኳትን ነገር አታደርግም። ችግር አለባት። እና እስኪ እንጠብቃታለን። ሃሪፍ ሞመንት ይኖረናል ብያስባለሁ። አሪፍ ነገር እናሳልፋለን። ያሰራል ከዚህ በኋላም በደምብ ስድስድት ያሉ ነገሮችንም ይዘን ወደ እናንተ እንቀርባለን ማለት ነው። የእናንተ ፍቅር ነው እንደዚህ የሚያደርገን እንግዲህ ምን ታደርጉታላቸው። ግን አንዳንድ የጎደሉ ነገሮች አሉ። ካሜራማን የረሳ ናቸው አይገርም። ለምሳሌ ሙዝ መግዛት ነበረብን። ሙዛ፣ ፓፓያ ነገር ይሆናል በዛ ማለት ነበረበት፣ ደስ እንዲላት ማለት ነው። አሁንም ደስ ይላታል ብዬ አስባለሁ። እንግዲህ ትንሽም ቢሆን ደስ ይላታል አይደል? ባይኔ ያለ ከልካይ ጓጉቼ ነው እስካገኝሽ፣ እስከተያይ ተይተይ ባክሽ ተይተይ ባክሽ ስለምንሽ መናፈቄ እንዳይገለኝ ይሁን ብለሽ። እንግዲህ እንደምታያትና ትመታለች፣ ነጭ ልብስ እንደተባለችው ለብሳለች። ፈኩ ፈኩ አበቦች ከመስኩ ለመለም ወፎች ተሳሳሙ ዘማመሩ ዜማቸው ደሳለኝ፣ መምጣትሽ ሰምተዋል መሰለኝ። ሌም ያንግሪ አልቆምኩም ዛሬ አይ አይ አይ አይ አይ አይ፣ ትንሽ አንዳንድ ነገሮችን አድርገናል ማለት ነው። እንግዲህ አንዳንድ ነገሮች ጎል ሆናል ጎል ሆናል ሳናስቡ ማለት ነው። አላል ጎደልም። እንኳን ደስ አለሽ በዚሁ አጋጣሚ ብፈልገው አንቺ ሰላም ከማለትሽ በፊት ማለት ነው እንኳን ለስልሳ ሺህ እንኳን አደረሰሽ። ምስጋናውን ታየሽ? ምስጋና አያስፈልግም የራስ አይመሰገንም መሰገንም ይባላል። እሺ እንደምታየው ነው እንግዲህ እንኳን ደስ አለሽ ለስልሳ ሺህ ኔክስት ደግሞ መቶ ሺህን እንደማከብርልች እንደማከብርልሽ እርግጠኛ ነኝ። በዚህ አጋጣሚ መቶ ሺህ ስገባ በጣም ጽድት ያለ ነገር ነው። አከብርልሻለሁ እርግጠኛ ነኝ። እሺ ሰላም ቢያቾ ዘወልሽ መጥተሽ እሺ ሰላም። እኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። በእውነት በጣም ነው ደስ ያለኝ። ያው እንግዲህ 50 ኪሎ ምድ ያላከበርሽው ምናምን ብላችሁ ደም አንዳንድ ቤተሰቦች ደብሯችሁ ነበር። ያው እንግዲህ እድሜ ላሌክስ ስልሳ ኬን ያከበርን እነቴ በጣም ነው የማመሰግነው። ያላሰብኩትን ነው የምታስበው ከኔ ቀድመ ታስባለ አንድ እርምጃ ቀዳሚ በጣም ነው ማመሰግን። አልጠበቅኩም ነበር፣ ባይዘቡኝ በቃ ፕራንክ ስለትዛዛትን ነጭ ልብስ ምናምን ያደረገኝ በቃ የሆነ ነገር ሊደፋብኝ ነው ምናምን እያልኩ እየተነጫነችኩ፣ ምንም በሌለ ነገር እየተነጫነችኩ ነው የመጣሁት፣ እና እዚህ ለመድረሴ ዋና አስተዋጽኦ ያደረጋችሁት የኔ ውዶች እናንተ ናችሁ። ከኔ በላይ ከኔ በላይ በቪዲዮ ውስጥ ጠፋ፣ ተጨንቃችሁ፣ ተቆጥታችሁ፣ ገጽጻችሁ እውነት ሳላስበው ጀምር በትንሽ ጊዜ ነው የሁሉ ሰብስክራይብ ያገኘሁት። ያ ደግሞ የእኔ ብቻ ሳይሆን የእናንተ ነው። ሰው በጣም ነው የማመሰግነው። እናንተንም፣ አሌክሳንተንም፣ ካሜራማኔንም እንዲሁ በጣም ነው የማመሰግነው። ሌላ አንዳንዴ የሆነ ነገሮች ማድረግ አለብሽ እና የሆነ ሰው ደስ እንዲለው ስትይ ማድረግ ያለብሽ ነገሮች ታደርጊያለሽ ነው። መሆን የነበረበት አብሬሽ ምናይ ሽ ምስገቢ ሀያ ሺ ያው እንግዲህ አልነበርኩም የለው ነበር። ከዚህ በኋላ ግን ላለው አስር አስር ሺ በጨመርሽ ቁጥር ግዴታ እንደዚህ ዓይነት ሰርሚኖች ያስፈልጋሉ እና እንግዲህ ስልሳ ሺ ገብተሻል አልፈሻል። ደግሞ እንግዲህ ፎቶ

በእውነቱ እንትን ይሄ የፎቶ አእምሮቴን እና አንድ ነው አንድ ነው። እውነት በጣም ደስ ነው ያለኝ። በጣም ነው የማመሰግነው። ይልመድብህ። እንደዚህ ይለምድብኛል፣ ችግር የለም ይለምድብኛል። ከዚህ በኋላም ብዙ ነገሮች ያው ግድ ነው ያስፈልጋሉ እና ቴንክ ዩ። በዚህ አጋጣሚ አንተን ማመሰግናለን፣ ካሜራማ ብዙ ነገሮች ላይ አግዞኛል። እንግዲህ የረሳናቸው ነገሮች ቢኖሩም እነ ሙዝ ምናምን፣ እነ ሙዝ እነ ፓፓያ ምናምን፣ አንዳንድ ነገሮች ወይንም ረስተናል። ብራዘር የረሳው ወይን የሚበላው አለ፣ ግን የሚጠጣው መያዝ ነበረብን አሁን ነበር ረስተናል። ችግር የለውም። በጣም ነው የማመሰግነው። እንግዲህ በቀጣዩ ሀሪፍ ሀሪፍ ነገሮች ማዘጋጃለሁ እና ግን አንቺ እንዴት ነሽ? እኔ ደህና ነኝ። እንዴ ነው እንዴት ነበር ቀንሽ? እንዴት ነበር? እኔ ያው ፋብለሽ ነው። ታሹ ፊትሽ የሚያስታውቃል ትንሽ ፈገግ ብለሽ አንተ ጋር ስበላኩ ፌመንት ቻቃለው ከፍ ያድርኩ ነው የምመጣው ከፍቅር ደስ የሚል የነገር ምን መሰላችሁ፣ ደበራትም ከፋትም፣ ምናላትም ምናምን ሁሌ ግን ከፊቷ ደስታና እዩ ነው። ሳቂታ ነታ ፈገግታ በቃ አይጠፋም፣ ሁሌም ማለት ነው። ይሄን ነገርሽን እሺ ሳላደንቅልሽ አላልፍ በዚህ አጋጣሚ። ምንም አይደለም። እኔ አላቀውም ግን እሺ አአ ያልከው ነገር ባይገባኝ እና በቃ ዛሬ እራሱ ስንመጣ ከእርቀት ነገር ከእርቀት ገና እየሳቀች ነው የመጣችው፣ በፈገግታት ነው። አዎ አልጠበቅኩም ነበር እንደዚህ ማለት አሁን ፊት ለፊት ነበር አሁን እንገናኘው። ጓሮ ምናምን ስላልከኝ የሆነ ጀርባይን እያመንኩ አልነበረ የሆነ ፕራንክ ነው የጠበቅኩት ማለት ነው። እና እዚህ ጋር ቁጭ ብለህ የሆነ ነገር ሴርሞኒ ምናምን ሳይ ደስተኛ ብቻ ደስ ብሎኝ፣ እና በጣም ነው ደስ ያለኝ። አዎ በጣም ከመጠን በላይ እና እንደውም አንዳንድ ላይ የሆነች ጓደኛሽ ነች ያን ነበርና በቃ ወይኔ ፍቅር ቀድማ መታ ነበር እንዴ? ምናምን ስንገዛ ፒስታሉ ይዛ ስንገባ ምናምን አይታ ነው እንዴ? ምናምን ምናምን ብዬ አንቺ ጭራሽ ወጭራሽ መጣሽ፣ ዋ ተበላሸብኝ ምናምን ሰርፕራይዙ ተበላሸብኝ ምናምን ምናምን ቢይታ አሁን ሃይዴ አረፈድኩ ይባላል። እሱ ሰዓት እኮ ነው የሚያረፍደው። አረ እዚህ ውሸት ያዝኩ እዚህ ውሸት እኔ ማርፈር ትችያለሁ። አ ዘጠኝ ስድስት ሰዓት ና ካለችኝ፣ አምስት ሰዓት ነው መጥቼ የሚገኘው። ለምን ደላላት ሆኑም? ቆይ በዚህ ዛሬ ባይዜ ካሜራማን ነው የቀደመኝ። እያከበረ ነው አይሽ፣ ሰዓት እያከበረ ነው አልሽ። እንዴት ነው ሼሪንግ ነው ሼር አላችሁ እንዴ? ቀደመኝ፣ አይገርምሽም? ዛሬ እሱ ከዚህ በፊት እንደውም እሱ ነው ሚሻል አልኩ። አንተ ኮ አርፋጅ ነው እሱማ። ኦልሬዲ ግዴታ ነው ግዴታ ነው ከእኛ በፊት መገኘቱ። ገብቶ መጥቶ ሴታፕ ማዘጋጀት አለበት ካሜራውን ማለት አለበት ቦታ ሎኬሽን የት ይሻላል ማየት ስላለበት መጥቷል። ባይ ዘ ዌይ የተለቀቀው እ ቪዲዮ ላይ ማለት ነው። እና ስንሰራው እንደውም እንደዛ ደስ የሚል አልመስለኝም ነበር እግዚአብሔር እና ሳየው ግን ደጋግሜ ነው ያየሁት፣ የሚገርማችሁ ከእናንተ እኩል ማለት ነው። እና ትወና ከዚህ በኋላ ደግሞ የሆነ ቀን መስራት አለብን። አብሶ ያ የግምጄን ፓርት ማለት ነው። በደንብ መስራት ነበረብን። እኔ ረስቼዋለሁ። ታየው ፊልሙ ግን በደንብ ደግሞ መስራት አለብን። ያን በገጠር የገጠር ልብስ ለብሰን ምናምን አይ አይስ የገጠር ልብስ ምናምን ይዛን ትወናም እንሰራዋለን እንሰራው ሄደን ነው እንደውም እንሰራው። ውጣ በይው ጀግናሽን ምናም የሚለው ሰምተዋል። ውጣ በይው ጀግናሽን ምናም፣ እኔ ሴቷ ገጥማለሁ ምናም ተለ ነገር ነው በቃ እግዚአብሔር እኔ እኔ ነው የምለማመድ የምጀምረው እኔ አንቺን ገድዬ የማንም መሳቂያ አለው ነው ምናም ነው የሚለው

ምንም እንትኖች ጽሁፎቹን ማርያምን እኛ አላየኋቸው፣ ማንም አላየንም። ካሜራማኑ ራሱን አዘጋጅቶ የመጣው ለዛ ነው። አልተዘጋጀንበት። ተዘጋጅተንበት ሲሆን ግን በጣም የሚያምር ነገሮች እንሰራለን። የንፋስ ድምፅ የነፋስ ድምጽ ከገባባችሁ ምን አድርግ ምናልባች አሁን እንግዲህ ንፋስ ስላለ ነው። ምን ኬኩን ሳቆርሽ ይዘልሽ ወይ ነው አይደለም፣ ላጎርስ እኮ ነው አራ ይለራሱ ሲጎርስ እ ይላል ልጉረስ አራክብነ ለአንተ እንዲቀርብ ነው። እንዲብረዝ እ ቢላል አዘጋጃችሁ። ኧረ እውቀታችሁ በዛብኝ። አንተ በስቲ አይ ቢላ ያስፈልጋል ካርቶኑማ ለምን እንትን ቆርሰዋል ካርቶኑ ቁረሺዋ ሞክራው ሞክሪ ለምንድነው ቢላዋ አይረሳ ነው ነገር ደግሞ ሌላ ነገር ትሰራላችሁ ሌላ ነገር ምንድነው የወንጀል እንትን ልሰሩ ነው እንዴ ብሎ ቢዩዝንስ ይምንና ነው ቢላ ደም ነው። እሺ ለማጨብጨብ አንድ ላይ ነው መቁረስ ያለበት። እኔ ብቻ ውጤት አይደለም። በማጨብጨብ ሳይሆን በመቁረስ ነው። ተመቁረሱ በፊት ያው እንግዲህ ምስጋና አመሰግናለሁ፣ ቤተሰቦቼን፣ አሌክስን፣ አንተን እንደገና ደግሞ አሁን ቀጣይ ኬክ የምንቆርሰው የአሌክስ 50 ሺና የኔ 100 ሺ ባንድ ጊዜ እንደዚህ ቀለል አድርገን ምናምን አይደለም። ኬክ ብቻ አይደለም በግ እንዴ! አረ ፕሮግራም፣ ትልቅ ፕሮግራም አዘጋጅተን እንግዶች ጠርተን ምናምን ብቻ ለዛ ጊዜ ያብቃን። ያ ጊዜ እንዲፈጥን ደግሞ ማድረግ ምችሉት፣ እንዲዘገይ ማድረግ ምችሉት እናንተ ናችሁ፣ ከኛ በተጨማሪ ማለት ነው። ያው እኛ ቪዲዮ የመልቀቅ እንትን አለ፣ ግዴታ አለብን። እናንተ ደግሞ ሰብስክራይብ ነው ማስኬድ ግዴታ አይኖርባቸዋል። እንደ ቤተሰብ ትብብራቸው አይለ የእኛ ውዶች፣ እግዚአብሔር ይመስገን አሁን ቻናላችን አሪፍ ነው። አሁን ደግሞ የአሌክስን ስ የሆነ ንቅት ስንል አስደንግጡ እንዲቻላል እንዴ ሁን እንድንል አድርጉ እና ቀጣይ በእሱ ሀምሳ በእኔ መቶ እንገናኝ የሳይ አሁን ሚንበሉናዛ ስጦታችንም አትርሱት። የሀያ አምስት ከገባ ስጦታ ተብያለሁኝ እንግዲህ ስጦታ ማስደንግጥ ልጅ ምን አልከኝ? ነገውን ድንግጥ ማለት ፈልጋለሁ። በቃ መደንገጥ አለብን። ስጦታችንን እንዳትረሱት አደራ። ስጦታችን የኔ ስጦታ ማለት የእናንተም ስጦታ ነው። አቤት እንጀና ያልኩ ነው። እንት ብላችሁ እና ያው እስኪ እንት በሉት ፏፏ አርጉት እስኪ ነው ሳብ አርጉት ሳብ ሳብ። ያው ለስ ያለ ስማ ተንቀላፋ። መጀመሪያ ላይ አሪፍ ነበር። አሁን ግን አ መጀመሪያ ላይ ፒስ ነበር። አሁን ችግር የለም። እኛም ማሪፋ አሪፋ አይዲያ እናደርጋለን። እናንተም ግን ያው ከእናንተ ጋር ነው እንቅስቃሴያችን ታቃላችሁ ወይ የደስታ

አይ ዛሬ የደስታ ነው። ትጎርሳለህ። ማናሩ ያመኛል። አሪፍ ነው። አይ ኬኩ እንዴት ነው? አንድ አንድ አንድ ያገባችሁ እዚህ ግንባሬ ላይ የሚደረገው። ማግባት እኮ ቀላል ነው፣ ማስተዳደሩ ነው የሚከብደው። ይብሏል ባይስ አላየሽ? ምን ፓርት ታይ እንጂ ታይ። በቃ እንዴ፣ ይሄኛው ምንም አይታየኝም። ምን ሊጥ ስታቦኪ እንትን ያለሽ ነው ራሱ። ቀብቶኝ ሊጥ ስታቦኪ ነው እንደዚህ። ብጭቅ ካልበላም ካልክ እንዲሰማችሁ ብዬ ነው። ጥና ስብሰት ሊ ደስ ይለኛል። ለዚህ ልጅ እውነት በዚህ አጋጣሚ በጣም አቁን ያጠ በጣም እንትን አለ። በፍጹም በፍጹም ሌላ ጨካኝ ነሽ። እንግዲህ እንደምታዩት ነው። ፋሚሊዎቹ አንድ አንድ እዚህ አንድ የሆነ ሁኔታ ያስፈልገናል። አንድ እንደባለፈ አይነት ነገር እኔ የምር ልጅ አሁን በልቼም ጤንኛ አልሆንም። ቢከፍቶልሻል ይለኛል እሰጥሃለሁ ሰጣ ኬኩ እኮ እሱ አይበላም። እኔ እናንተ መንበላው በጣም ጣፋጭ ነው እና ይወለታውን ይጣምጣ እንተውን ወኖንማ በሌላ ቪዲዮ ነው የምንሰራላቸው። ራሳችን አዘጋጅተው እኔ ራሴን አዘጋጃለሁ፣ አንቺ ራሴ ታዘጋጃለሽ። ከዛ አንቺ ትጠይቀኛለሽ፣ እኔ መልሳለሁ። ምን መልሳለብኝ? እኔ የምጠይቅሽን አንቺ ትመልሻለሽ። በቃ ከባድ ምለውን ጥያቄ ራሴ አውጥቼ መጣልኝ ማለት፣ እንደዚህ እንደዚህ ዓይነት ነገር ተውኝ ማለት ነው። ለምሳሌ ቀለበት አድርግልኝ፣ ፕሮፖዝ አድርግኝ። ኦኬ እንደዚህ አይነት ትወና፣ ፕሮፖዝ ስታደርጊኝ አይነት ትወና ተውኝ እስኪ። በቃ እኔ አላቅም፣ እኔም ኖርማሉኝ ሆኝ ይመጣልሻለሁ። አንቺም ያው ፕሮፖዝ ስታደርጊኝ እንዴት ነው ማለት ነው ነገር ማለት ነው ግን እንደዛ እንደዛ ነገር እንጂ እኔ ያላንተ እህ መኖር ከብሎኛል። ኦ ወክናልኝ እንዴት ይሻለኛል

ሳሉዳ አስገድዶ ተስቤ ወደሱ ይሄው፣ በሄድኩበት እኔ ማውራት ነው ስለሱ። ሰረቅ ሰረቅ በዐይኑ ብቻ ያውቅበታል ልጁ አቤድ እንጂ ግን ይሄን ድምፅ ይዘሽ ነው የሚያሳዝነው። በቀጣዩ ለክሊፑ ለመቶ ምን አይደለም ኬክ የምትቆርጠው

የሆነ ለአልበም ምናምን እንት ያለሽ በቀር አመሰግናለሁ፣ በእውነት መብላት ይቻላል። አሁን እና አንድ ዘፈን አዘፍንልኝ ማን አውሽ። እኔማ ከታምራት ደስታ ውጪ ዘፈን አንቺ፣ እኔ ኮ አንተ ስላልክ ከአንተ አይበልጥም። ይሁን ደና ብዬ ነው የምሬን እኮ ነው። ምንኳን ዛሬ ለመዘመር ነው የመጣው የጣና መዘመር እህ ቢራቢሮ ታምራለች እና ከዚህ በኋላ እንግዲህ ፕሮግራማችን የሚሆነው አልዘፍንም ብለህ ነው። ዘፈኑ እንግዲህ በቀጣይ እሺ። ግጥም በቀጣይ ግጥም ጭራሽ ውይ ግጥሙን ባገኘው እኔ ዜሞዬ ትጠፋኝ። ከዚህ በኋላ ፕሮግራማችን የሚሆነው ምን መሰላችሁ? ፋሚሊ፣ ያው ምሳ የለም ዛሬ፣ እራት ግብዣ ነው የሚሆነው። ኧረ አጨብጭም። እራትም እንበላለን። እንግዲህ አጨብጭም። ካሜራማን አንተም ትበላለህ፣ ችግር የለውም አይዞህ።

አለው ለወሬ ማቀባይ እኔ ባልደረባ ባልደረባችሁ ባልደረባኒ ባልደረባ ባልደረባ ፍቅሩ ውሸት ዜናውን እንደሚከተል አቀርብላችኋለሁ። ያው ሰልፊ እንዲያረኩኝ ስቶሪ እንዲያረክ ስቶሪ ነው ማረግላችሁ፣ የኔ ድርሻ አትጨነቁ። አታሳያቸው፣ ችግር የለም እኔ ያሳያቸዋለሁ። እና እንግዲህ እንዳልኳቸው ነው። አሁን ወደዛ ነው ቀጥታ የምንሄደው ማለት ነውና ፕሮግራማችን እንግዲህ አንቺ ምትየው ነገር ከሌለ በኔ በኩል ፕሮግራሙ ይህን ይመስላል። በቀጣዩ እንደ ተባባል ነው ሁላችንም ያው እንግዲህ አፋፍሙት ያለውን ነገር በደንብ አስደንግቱን ያለውን ነገር በደንብ ፋፋ አድርጉት። በቀጣዩ አሪፍ አሪፍ ነገር ይዘን እንመጣለን። ከዚህ በኋላ በረምብ ማለት ነው እና እኛም በብዙ ነገር እየተዘጋጀን ነው። በማጠብቁትና በማታስቡት ነገር አቶች በእውነት ሰው እናስደምማቸዋለን። እኛ ምን ይሳነናል? ከአሌክስ ለምዱብኛል እንዲህ ምናምን ምናምን ነው የምለው። ያስፈልገን እንደዚህ ማለት ያስፈልጋል። አንዳንዴ የሆነች የሆነች ፓርት ላይ አ ትመችኛለሽ ማለት። ፒስ ፒስ ፒስ። ካሜራማን የሚያየን ከሚጎመዥ እኛውም ቪዲዮን ዘግተን ወደ ፕሮግራማችን። ኦኬ አሁን ወደዛ ነው የምንሄደው። አዎ እንግዲህ ኬኩን ዝሮ አሁን ሳሙና እንትን እና እንበላለን። ትበያለሽ፣ ትበላላችሁ አንተ ፍራፍሬዎች ትበላለህ፣ እኔ ፍራፍሬ ይበላልሁ። ከዛ እንግዲህ ወደ ፕሮግራም እንላለን ማለት ነው። ፕሮግራሙ ምን ነበር? ምንድን ነው? ምናምናም ካላችሁ ቪዲዮ እንይዝና ካላችሁን ካላችሁ ለቀዋለን። ካላላችሁ ከዛ ፕሮግራም ኔክስት የሚቀጥል ብለን ማለት ነው። ካላላችሁ ደግሞ አላላችሁ። እንደዚያ ነው እንግዲህ ፋሚሊዎች። እኔ በጣም ወዳቸዋለሁ፣ አከብራቸዋለሁ። ኑሩልን፣ ያሰባችሁ በሙሉ ይሳካ፣ ያላችሁበት ሰላማችሁ ይብዛልን። አሜን። ሰብስክራይብ ማድረጋችሁ እንዳትረሱ።